በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ጥቅምት አራት የሚነበብ ስንክሳር እረፍቱ ለቅዱስ ባኮስ ጥቅምት አራት በዚች ቀን የቅዱስ ሰርጊስ ባልንጀራ ቅዱስ ባኮስ በከሃዲ ንጉስ አንጢያኮስ እጅ በሰማዕትነት አረፈ ይህም እንዲህ ነው እኒህን ቅዱሳን ከሃዲው ንጉሥ መክስሚያኖስ በያዛቸው ጊዜ እነርሱ ወታደሮች ነበሩና ትጥቃቸውን ቆርጦ ታላቅ ስቃይን አሰቃያቸው። ከዚህም በኋላ ወደ ሱሪያ አገር ወደ ንጉሥ አንጢያኮስ ሰደዳቸው። እርሱም ቅዱስ ሰርጊስን አሰረው፣ ቅዱስ ባኮስን ግን ሰቀለው እንዲደበድቡት፣ በአንገቱም ከባድ ድንጊያ አንጠልጥለው ከኤፍራጥስ ወንዝ ከባህር እንዲጥሉ ታዘዘ። ንጉስም እንዳዘዘው እንዲሁ አደረጉ። እግዚአብሔር ግን የቅዱስ ባኮስን ሥጋ ጠብቆ ወደ ወደብ አደረሰው። በዚያ ወደብ አቅራቢያም በገደል ተጠምደው የሚኖሩ የአንደኛው ስሙ ማማ የሁለተኛው ባባ የሚባሉ ባህታውያን አሉ። ለእኒህ ወንድሞችም ከእግዚአብሔር የታዘዘ መልአክ ተገለጠላቸውና ሂደው የቅዱስ ባኮስን ስጋ ። Dante, ወደ በዓታቸው እንዲወስዱ አዘዛቸው በዚያም ጊዜ መልአክ እንዳዘዛቸው ሄዱ የቅዱስ ባኮስንም ስጋ አገኙ። ባጠገቡም አንድ ቀንና አንድ ሌሊት ሲጠብቁት የነበሩ አንበሳና ተኩላ አሉ እነርሱም ከሰው ስጋና ከእንስሳ በቀር የማይመገቡ ሲሆኑ ግን ከልዑል አምላክ ዘንድ ስለታዘዙ ነው እኒያ ቅዱሳንም የቅዱስ ባኮስን ስጋ ወሰዱ በታላቅ ክብር እያመሰገኑ እስከ በዓታቸውም አድርሰው በዚያ ቀበሩት። ለእግዚአብሔርም ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ዕረፍቱ ለቅዱስ ሐናንያ ሐዋርያ። በዚችም ቀን ከሰባ ሁለቱ አርድዕት አንዱ ሐዋርያ ቅዱስ ሐናንያ በሰማዕትነት አረፈ። ይህም ቅዱስ በሐዋርያት እጅ ለደማስቆ አገር ኤጲስቆጶስነት ተሾመ። እርሱም ክብር ይግባውና ጌታችን በደማስቆ ጎዳና ተገልጦለት ለወንጌል ትምህርት በጠራው ጊዜ ሐዋርያው ጳውሎስን ያጠመቀው እርሱ ነው። እርሱም አስቀድሞ ለገብሪል ወገኖች አስተማረ። ብዙዎች በሽተኞች አዳናቸው። ብዙ ሰዎችንም ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ሃይማኖት መለሳቸው። ከዚህም በኋላ ስሙ ሉቅያኖስ የሚባል መኮንን ያዘው፣ በምድር ላይ ደሙ እንደ ውሃ እስኪፈስ ድረስ ገረፈው። ጎኖቹንም በብረት በትሮች ሰነጣጠቀ፣ ደረቱንም በእሳት መብራቶች አቃጠለ። ከዚህም በኋላ ከከተማ ውጭ አውጥተው በድንጋይ ይወግሩት ዘንድ አዘዘ። በዚህም ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን እኛንም በዚህ ሐዋርያ ጸሎት ይማረን። በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። የዮሐንስ የገብረ ክርስቶስ የአብርሃና ለአጽብሐ መታሰቢያ። በዚችም ቀን ለከበሩ ሮማውያን ጻድቃን የጃንደረባው ዮሐንስና የገብረ ክርስቶስ መታሰቢያቸው ነው። ዳግመኛም በአንድነት ለነገሱ የኢትዮጵያ ነገስታት ያለ ፈረቃ በፍቅር አንድነት በአክሱም ተቀምጠው ለገዙ ለአብርሃምና ለአጽባሃ የእረፍታቸው መታሰቢያ ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ጥቅምት አራት የሚነበብ ስንክሳር ወደ እናንተ አቀረብን። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ